ለምን አንድነቱን ውሀ ውስጥ አትነክሪኝም? ይቅርታ ልጄ። እንዴ ይሄ ይቅርታ በጣም ተደጋገመ ነው ወይስ አውቀሽ ነው የምታደርጊው? ኧረ አይደለም፣ ለምን ብዬሽ። ደስቴኑን እንኳን እኮ ማጣጣም አልቻልኩም። ሰላም ማስመሰልሽ፣ ለነገሩ እኔ እንጥፋጠኛ ተለውጠሻል ብዬሽ ማሰብ። ይበቃሻል። እሺ አቤል፣ ይበቃሻል። ሰሞኑን እኔ ላይ ያለው ስሜት በጣም ነው የቀዘቀዘው። እሱ ብቻ አይደለም፣ በፊት እኔ ላይ የነበረው እምነት እንዲመለስ እፈልጋለሁ። አቤት ማሚ፣ ፎጣ ላምጣልህ? ጭራሽ ቀን መስበር ጀመርሽ። ለነገሩ ጠገብሻ። ኦኬ አይደለም፣ ያንቺ ይቅርታ ቀኝ ቀን ይገዛልኛል። ለነገሩ ናገበኝ፣ ከደሞዝሽ የ ቆርጬ ይገዛል እንደሆነ በደምብ ስበሪ፣ ማን እንደሚጎዳል ነው ሰለ ነገር እንኳን ደስ ያለሽ። ተስማማች? አዎ። አየህ ልጄ፣ ለዚህ ነበር እኮ ታገሲ አልኩ። አዎ በሚገባም ማዬ፣ ፈጣሪ እየረዳን ነው። እግዚአብሔር ይስጣት። በጣም መልካም ሴት ናት። በእውነት ብታይ ራሱ ማዬ፣ ትህትናዋ ራሱ የሚገርም ነው። እንደ አቤል ምን ቢሆን ነው እዚህ ሰላም ላይጣለሁ። አሁንም ውስጤ ስጋት አለ። ብቻ እናያለን። ያለን እ ደግሞ ሳልነግረ የኔ ልጅ ሰላም እኮ ታማለች። እሰይ፣ እንደ በደፋት ደግሞ እሷ ምን ያማታል? እራሷ ህመም አይደለች እ ተው እንደዛ አትበል ልጄ እንደው ዝም ብላ ድንገት ወደቀች ከዛ በኋላ ስትነሳ የምታወራው ነገር በመሆኑ ምንም ነገር ትርጉም የለውም የኛ ክፍ ነው ያሳበዳት እንደዚህ እኔም አንዶ ስትወድቅ የሆነ ነገር ለከፋት እንዲህ ብዬ ነው ያሰብኩት እንደው ዝም ብለው ጸበል ቦታ ቢወስዷት ይሻላቸዋል ማሚ ጸበል ብትሄድማ እንኳን እሷ ላይ ያለው ጋኔን አይደለም ራሷ ትጠፋ ነበረ። አንተ ትቀልዳለህ እንዴ እኔ እኮ የእውነቴን ነው ማውራ ደግሞ ሴሯ ሲጋለጥ ታብዳለች እንኳን አሁን መስመሩን ያዘች ተው ልጄ ክፉ ነገር አታስብ ክፉ ነገር ስናስብ እኮ እግዚአብሔር የማይረዳ ነው ስማለክነሽማአ እኔ በጣም ጨንቆኛል። ቆይ በአንድ ምን ሆነሽ ሊባል ነው አላውቅም መቅድስ ለማንኛውም አክንቤት ስንሄድ ሁሉንም ነገር እናረጋግጣለን። ቆይ ከዚህ በፊት እንደዚህ ሆና ታውቃለች? ማለቴ አንተ በጣም ተረጋጋልኝ። አንዳንዴ እኮ ነገሮች ሲደራረቡ እንደዚህ እንድትሆኝ ያደርግሻል። በዚህ ላይ ሰላም ሰሞኑን የምታሳየው አመል ብጹም ሊዋጥልኝ አልቻለም። በቃ ላምናት አልቻልኩም። ተው እንጂ ምን ሆንኩ ብላ ነው እንደዚህ የምታደርገው። ለማንኛውም መቅደስ፣ ሁሉም ነገር እንደርስበታል አሁን

እዚህ ቤት ውስጥ የገባው ምን ጉድ ነው እንዴ? የታመመችው እውነት ከሆነ እምባዬን ቆጥሯል ማለት ነው። ግን እሳየ እጇን አለለም ማራት ልቦና አሳጣት ነው እንጂ መለው። ልጄን ግን አደራ አምላኬ። ሌላውስ እንደፈለገ ይሁን፣ ልጄ ብቻ እንዳይጎዳብኝ፣ ልቡ እንዳይሰበር። ሌላ ምን ይባላል? ይሁን ብቻ ተመስገን ነው። ይቅርታ እስኪ ሰፈር ድረሳቸው፣ እያስጠራው ካደል ከሰዓት ብዙ ታካሚዎች ስላሉብኝ ነው። አይ ችግር የለውም ለራሴ ጉዳይ አደለ። ይሁል እስኪ የዘረመል ምርመራ በብዙ አይነት መንገድ ይካሄዳል። ያው የአቤል ጸጉር ያስፈልገናል ማለት ነው። እኛ ደግሞ ከእሱ እውቅና ውጪ ስለሆነ የምናደርገው ጸጉሩ ማግኘት ትችላለህ? አረ፣ ችግር የለውም ለእኔ ጉዳይ አደለ እንዴ። ጥሩ እናትህም፣ ቢሆኑ ትክክለኛ የአቤል ጸጉር መሆኑን እርግጠኛ መሆን አለባቸው። አለበለዛ ግን ከተቀያየረ፣ አሁንም ውጤቱ ሌላ ሊሆን ይችላል። እውነት ለመናገር የማየ የምታመጣ ከሆነ እንጂ እኔ እንኳን በፍጹም የምችለው አይመስለኝም። ግን አግባብተን አቤል ምርመራውን እሱ እንዲያደርግ ብናደርግስ? አረ በፍጹም አቤል ሰማ ማለት በተዘዋዋሪ ደግሞ ሰላም ሰማች ማለት ነው። እርግጥ ትክክል ነህ። ስሜታዊ ሆኖ መናገሩ መቀር ነው። ታውቂያለች። ደግሞ እሷ ከሰማች ደግሞ ነገሮችን ታበላሻለች። እሺ ለማንኛውም ስታገኝ አሳውቀኝ። እሺ ሰላም ያይዙሽ። እርፍ አገሬ አቤ፣ እባክሽን እስቲ ለሰላም ምግብ አቅርቢላት እባክሽን። ተረጋግኝ ነገሮቹ ላይ ስተካከለሉሽ። ትናንትና እኮ ደህና ነበር። ትናንት ሁሉም ነገር ጥሩ ነበር። ይገባኛል። በቃ ራስ ማረጋጋት ነው የተሻለ የሚሆነሽ። ራስሽን አረጋጊ። አንቺ መረጋጋት አለብሽ። ሁሉ ነገር ይስተካከላል። አይዞሽ። መግዲ አንቺ ራስሽን ስታብረች እኮ ነው እኔም ራሴን ማብረት። ተው ደክመሽ አንተም ተጠፍ። አይ አለበለዚያ በልተህ ብትሄድ ምን ሆነህ ነው? የቅርብ ቀን ትውስታ ሆናታለች። ምንም የምታስታውሰው ነገር የለም አለኝ ዶክተሩ። ወይ ልጄ፣ አንተ ተረጋጋ። ምናልባት እኮ ስትወድቅ የሆነ ነገር ተጸናውቷት ይሆናል

ነሽ የምታለቅሽው መቅዲ? አክስቴ የሆነችው ነገር አለ እንዴ? ደግሞ አንቺ እዚህ የምትሰሪያለሽ? አክስቴም ደህና ናት። እኔም እኮ ልጠይቅሽ ነው የመጣሁት። ሻይ ነገር ላፍላለሽ እንዴ? አይ ምንም አላሰኘኝም ይቅርብኝ። አንቺ ግን ደህና ነሽ? ደህና ነኝ። ታውቂው የለ ሳይነስ እንዳለብኝ እሱ ተነስቶብኝ ነው። እኔ የምለው ቆይ፣ ለምንድ ነው እዚህ ቤት ያለሁት? ደግሞ የቅድሟ ሴትዮ ማናት? እዚህ የመጣ ነው ቤቱ እየታደሰ ስለሆነ ለዛ ነው እዛ ያለነው። ሴትዮዋ ደግሞ ሰራተኛ ናት። አንቺ ግን አደግሽብኝ። ቆይ ምንድን ነው እየተፈጠረ ያለው? ለምንድን ነው የምታለቅሰው? ስሟ ማነው? ቆይ ሀገሬ ሀገሬ ምን ሆነሽ ነው የምታልኩሽው? ልጄ ና ሞቤ ነው። እኔ እንጃ፣ ድንገት ታመመ ብለው ጠርተውኝ፣ ለዛ ተጨንቄ ነው። በቃ ሰላማት፣ ታስጨንቂያት። የቤተሰብ ጉዳይ ይሆናል። ቆይ ምንድን ነው እዚህ ቤት እየተፈጠረ ያለው? ምንድን ነው የሚሸተው? አሁንስ ስ አይዞህ ለማለት ራሱ ድፍረት አጣ። ግን ብቻ ምንም ማድረግ አይቻልም። ጓደኝ፣ አሁንስ ሁሉን ነገር ከብ ቆይ፣ በህክምና መዳን የሚችል ነገር አይደለም እ አላውቅም ዶክተሩ ግን ለረጅም ጊዜ ወይ ደግሞ ለአጭር ጊዜ ሊሆን ይችላል ብሎ ስለዚህ ተስፋ አላት። እኔ ተስፋ አጣው እንጂ እሷማ ተስፋ ሊኖራት ይችላል። ተው እንጂ እንዲህ አይባልም። ቆይ ለምንድን ነው ዶክተር አንድ ረዳ ማጠይቃት አላሰብኩትም። ሰላም ከዚህ በፊት አስቀየማት ስለነበረ ትረዳናለች ብዬ አላሰብኩት። አይ ደካማ ስለሆነች ነው እንጂ በዚህ አስከፊ ሰዓት እንኳን እንደዚህ አትለኝም። ግን ብቻ አንተ ጠይቃት። ወይኔ ለፈተና የተፈጠርኩ አቤል ተመስገን በል። እንደዛ አይባልም። የሚወደውን ሰው ነው ፈጣሪ የሚፈትነው አይደል? ይሄው ልጄ ችግር ተፈጥሯል። ምንድነው ችግሩ ማዬ? አዎ፣ ሰላም እኮ የመርሳት ችግር አጋጥሟታል ብሎ ልጄ በጣም ተረብሿል። የመርሳት ችግር በአክሽን የተለመደውን ድራማ እየሰራች ነው እኔ ምን አውቃለሁ፣ ብለህ ነው ፈጣሪ ይወቀው። ለማንኛውም ዶክተሯን አግኝቻት ነበረ። ለምርመራው የአቤል ጸጉር እንደሚያስፈልግ ነግራኛለች። እሱን ታዲያ እንዴት ነው የምናገኘው? አላውቅም፣ ግን ትክክለኛ የአቤል ጸጉር ያስፈልገናል። እማዬ፣ እኔ እንዴት አድርጌ እኔ ልጅ ሆነ መላ ፈልጋለሁ። እኛ በቃ አሳውቅኝሽ። ስላገኘው ደስ ብሎኛል። ለምንድን ነበር የፈለግሽ? የሆነ ነገር አጋጥሞኝ እንድታማክረኝ ነበር። አሁን ግን ተፈቷል። አታስብ። እኔ እኮ ለራሴ መሆንም አልችል። ሰው እንደዚህ አይባልም። አቤ፣ ችግር አለ። የተፈጠረ አዲስ ነገር አለ። አዎ አለ። ምንድን ነው? ባለቤቴ ሰላም ታማለች። ወድቃ ነበር። ስትነቃ ምንም ማስታወስ እንደማትችል ነበር። ስትሆኑ የነበረው ወደ ሐኪም ቤት ይዘና ስንሄድ በግጭቱ ምክንያት በቅርብ ጊዜ ያለውን ትውስታዋን ነገሩ እንዳጣች፣ ነገር አላውቅም፣ ስገባ ራሷን ስታና ያገኘኋት። አይዞ አቤል፣ ብዙም አትረበሽ። እንዲህ በአጋጣሚ የሚፈጠሩ ነገሮች ብዙም የሚቆዩ አይደሉም። እኔም ደግሞ ረዳት አለሁ። እርግጠኛ ነሽ ዶክተር? ባለፈው ስላስ ቀየምችሽ፣ እሺ ምትኛል መሰለኝ ነበር። አዎ አቤል፣ ለሷብዬ ሳይሆን ላንተብዬ ነው። ስለዚህ ስታያክላል፣ ሐሳብ አይግባ። በጣም አመሰግናለሁ ምንም አይደል። ሄሎ ዶክተር እንዴት ነሽ? ደህና ነኝ። እስኪ እንዴት ነህ? እኔ ምለው ዶክተር የሆነሽ ነገር ልጠይቅሽ ነበረ። ይቻላል፣ ምንድን ነው? ሰላም ታማለች ብላኝ ነበርን? እማየና ሰላም ስላጋጠማት የጤና ክል ቤላ አጫውቶኛል። ግን ያው ጥሩ ሕክምና ከተደረገ ጥሩ መፍትሄ መገኘት ይችላል። እሺ ቆይ እውነት መሆኑ የሚረጋገጥበት መንገድ ይኖራል እንዴ? ያው ባጭር ጊዜ መዳን እድልም ሊኖራት ይችላል። ታውቂያለሽ አይደል ዶክተር፣ በሰላም ምንም አይነት እምነት የለኝም። ሐኪም ቤት መሄዳቸውንም አቤል ነግሮኛል። እሺ ቅርታ ዶክተር ጨቀጨኩሽ አይደል? በፍጹም ችግር የለውም። እስኪ አመሰግናለሁ። መልካም እንዴት ዋልክ? እስኪ ምግብ ነገር ላምጣልህ፣ ትንሽ ብላ። በልቼ ነው የምጠጣው። ደግሞ ፊት ምንድነው እንደዚህ ግርጥት? ያለ ፀጉር ሁሉ እኮ ቆሟል። ቆይ እንደው አበጠሬ ይዤ ልምጣ፣ አስተካክልልሀል። አይ ግድል ትንሽ፣ እኔ ራሴ እጄ ጸጉሬ እንቆረጣለሁ እስተካከላለሁ። እሺ ለነገሩ ቅባትም ላምጣለ፣ ፊትም መቀባት አለብን። ሄሎ ማሚ ይህ አትፍሪ፣ ግድ መሆን አለበት አልኩሽ። እኮ ምንድን ነው ቁርስ? ምን ልስራ? አለልሽ ነበር እኮ የመጣሁት የፈለግሽውን። ስ አሁን አዝረብሽን ይዙ ውጪ። ሄሎ፣ ዶክተር ተቀብያታለሁ። እሺ፣ ምርመራው ስንት ጊዜ ይፈጃል? እሺ በቃ ዶክተር፣ ቤት ገብቼ ልብሴን ቀይር አድርጌ ልምጣ። እሺ፣ ዶክተር አመሰግናለሁ። ሰላምዬ፣ ደህና ነሽ? ደህና ነኝ። መሽ ነው ወደ ቤታችን የምንሄደው? በቅርቡ እንሄዳለን። ይዳለንሽ። እሺ ጥሩ። የኔ ፍቅር እኔ እና አንቺ በተዳሪው ስንኖር አንድ ቀን ለምን ተጋጭተን እንደማናውቅ ታውቂያለሽ? እኔ እንጃ፣ ያው ስለምንዋደድ ነው ይሆናል። ሰላምዬ፣ ውዬ፣ ወዴት አስቀይሜሽ? እረ በፍፁም ውዴ፣ በምንም ነገር አስቀይመኝ አታውቅም። ነገር ግን ሁሉም ነገር አዲስ እየሆነብኝ ነው። በቅርቡ ወደ ቤታችን እንሄዳለን። የእኛ ቤት መቀየር፣ አዲስ ሰራተኛ ማስገባት፣ የመቅረስ እዚህ መምጣት ምንም አልተዋጠልኝም። ያው አዲስ ነገር ከመፍጠር አንጻር ነው። ሌላ ነገር አለ። በቅርቡ ደግሞ ወደ ቤታችን እንሄዳለን። ማሚ አገሬ አገሬ እባክሽን እስቲ ቡና አፍይልን እና እንዴት ነው ለቀቃረሽእ የወንድሜ የሚስላት ያልኩሽ አሁን ደግሞ የመርሳት ችግር አጋጥሞታል እያሉ ድራማ እየሰራች ነው አሉኝ። ማነው ስማ? ምን ያደርግልሻል? ሰላም ትባላለች የእሷ ስም። ችግሩ መባል ነበረበት። የወንድምክ ስም ማን ነው? አቤል ይባላል። ምን ነው ሃይ? ምንም። እስቲ ፎቶን አሳየኝ። እስከዛሬ አላሳዩሽም? ምኑኝ ነው ታቋርሽ እንዴ አይ አለቀው አለቀው ያምራል በጣም ቆንጆ ነው እንዴ በኔው አዎ ተመሳሰላለ ግን ወንድምነቱ አልተረጋገጠም አላልከኝም ነበር እንዴ እስካሁን አልተረጋገጠም ነበር ያቺ ይብድ እያለች ማለት ነው ከአምባላ ግን ይረጋገጣል እንዴት በቃ ይሄን ነገር ምትረዳን አንድ ልጅ አግኝተናል እሷንም ምትረዳን አለች ከዛ በኋላ ውጤት ይታወቃል ማለት ነው አረ አዎ ምን ነው ማለው ግዙ እምንእግጣለ ዛሬ ቤቱ አ ሰላም፣ ሰላምዬ። እንዴት ነሽ? የአቤሌ ስራ ባልደረባ ነኝ። አንቺ እንኳን አታገኝም ሁሌ ስለ አንቺ ስለሚያወራኝ የማቅሽ ያክል ነው የሚሰማኝ። ቤደት የሚገርም ነገር ቆንጆ ቡና ሊፈላስ የደረስኩ። ቡና ጠጥተህ ትሄዳለህ። አይ ቡና እንኳን አልጠጣም ሄዳለሁ። ምንም የሚያጣድፍ ነገር ተገኘ? ገና ዛሬ መተ መሄድ አለብኝ። አጋጣሚ እኮ ዞር ዞር እያልኩ ሰላም ልበላችሁ ብዬ ነው የመጣሁት። በቃ ቻው፣ ሰላም እሺ አቤት ዶክተር እውነት እሺ በጣም አመሰግናለሁ እሺ ውጤቱን ተቀብያለሁ እስኪ እውነት ግን ለሁላችሁም እዛው አንድ ላይ ነው የምነግራችሁ እርግጠኛ እኔ ጥሩ ዜና ነው